ፊትሽ ከመቅላት ውጭ ምንም፣ ሰውነትሽ ደግሞ ረፍት የሚያረግሽ አደለም። ስለዚህ ትንሽ እዛ ሄደሽ ብታርፊ፣ እዛ ደግሞ ብናግዛት፣ ማን እዛ ብትታረሽ ይሻላል። እሺ። ለማገዙ እሷን ለማገዝ ሰዎች ከሆነ እዚህ መታችሁ አግዟት እንጂ ከእናት ቤት፣ አሁን እናንተ ተሸላችሁ፣ እናንተ ጋር በጣ ምንም ጠይቆች ነው አንደኛ የሚላትን ጥያቄ ልመልስ። ልጁ እዚ ሆኖ እሷን እንሰዳት ለሚሉት ጥያቄ እኔ እናትና ልጅ ምላያ ያደለውን ልጁም አይወጣም ልጄም አትወጣም። ከሱ መጀመሪያ ልጄን ነው፣ ልጅ የሰጠችው እሷ ናት። ስለዚህ እኔ እዚህ ቁጭ ብላ ያቅሜን ያህል ቢደክመኝ፣ እንደ ድካሜ ብበረታ፣ እንደ ብርታቴ ማድረስ ያለብኝን ማድረግ ያለብኝን ማቅረብ ያለብኝን አቅርባለሁ። ስሁንገደሉ ግን እንደዚህ ስራ ሰው ፈቶ ቁጭ ብሎ እያወራ ቀልድ አለ። እንደዚህ ከዘተሽ ለዚህ ጉዳይ ብላሽ እንዲ ያልገባኝ ነገር ማለት ነው። እኔ አንደኛ ከልጅ ተለይቼ እናንተ ጋር መጥቼ ከዛ በኋላ እናንተ ጋር ታረሽ እንደ እውነቱ ካሰባችሁልን ማለት ነው። ካሰባችሁልን በእርግጥ እያገዛችኋት ነው። አሁንም አንቺ የሚያቅምሽን አጥሚት፣ ምንም ቤት ውስጥ ምንም ምንም ትያለሽ። እንደዛ ሆኖ መቀጠል ነው እንጂ ከእናት ቤት ተወስዶ ሰውስ ምን ይላል ሲሰማ? እሺ፣ የሰውንም ተዩ እንዴ። እኔ ገና ኮቁስ ላይ አልደረቀም አለ እንዴት በአንድ ጊዜ ይወፍራለሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በየላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። የኛ ምርጥ ቤተሰቦች ሰላም በላችሁ። እሺ ሰላም ሰላም፣ ውድ የሚሉ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ተመሰገነ ይሁን። ባላችሁበት ሰላማችሁ ብዝት ይበል። ሰላም ቤተሰብ፣ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቆይታችሁ ሁሉ መልካም። እኛ ጋር ሁሉ መልካም ነው። ሰላማችሁ ይብዛልን። እንወዳችኋለን፣ ያው በጣም እንወዳችኋለን። ምርጥ ቤተሰቦች ናቸው። እና ዛሬ እድዬ ያወራንበትን ሀሳብ ታውቃላችሁ፣ ገሜንም ጨምሮ ማለት ነው። በተንኮል አስገብታችሁ እንግዲህ የምንማረጋችል አንዳንዴ ያስፈልጋል፣ ያው ተንኮል ሳይሆን ተበላሸዋል ፈታ ዘና ለማለት ነው። ምንድነው? ገና አልነበረችም፣ በቀደሙ እየተሻለ አገኝ አልነበረችም። በቀደም ያው እኔ እና አንቺ ነበርን። ጉድ የተሰራ ጉድ የተሰራ ነው፣ ያው ጉድ የተሰራ ነው። እንግዲህ ብድሩን የማይመልስ ልጅ አይወለድ የሚባል አባባልና እ ምንድነው ያረገችን መሰለሽ፣ ሩታ ቆንጂ፣ ያው ሩታ ምንድነው ያረገችን መሰለሽ፣ በቃኝ፣ መሮኛል አራስ ቤት በቃኝ መውጣት አለብኝ መውጣት አለብኝ ብላ ሲሪየስ ሆና እኛን አስደንግጣ ምን ብላ፣ እኔ በጣም ጓን ያልኩት እንዴት? ምን ማለት ነው? አታሰድብ ምናምን ብላም ብዬሽ፣ የአራስ ቤት ወጉን አታቂም ወይ እንዴት ብለሽ ነው የምትወጪው? አርፈሽ ተቀመጪ። አራስ ስለሆነች ያው እንግዲህ አይመታም እንጂ አትመታም እንጂ ብማታት ሁሉ ደስ ይለኝ ነበረ በዛ ሰዓት ማለት ነው። እና በጣም ነው ያናደደችኝ። እኔ ተናድጄ አላቅም። ዛሬ አታናጅ እንደው ውስጥ አታስገብኝ እንዳልመታሽ ሁሉ ብያታለሁ እና እንደውም ልጁን እራሱ ተቀበልኳት። በቃ አምጪ ልጁን፣ አምጪ ልጁን፣ አረሽ ብቻዬን ምናምን በጣም ነው እንትን ያልኳት፣ ያመናጨኳት። አናዳይ ማለት ነው። መጨረሻ ላይ ያው ከተ ብላ ስስስ ምንድን ነው ላለ ፕራንክ አረጋችሁ እውነት ነው ብላ የመጨረሻ ነው የተናደድኩት። እንደዛ ጠን ተናድጄ አላውቅም። የመጨረሻ ነው የተናደድኩት። ዛሬ ደግሞ ብድራችን እንመልሳለን

ጋር ስነት ገና እንግዲህ አስቡት ሳምንት ነው ምናምን ከዚህ በኋላ ነው ቤተሰብ እየጨመረ ያው የወለዳችሁ ታቃላችሁ እየጨመረ የወለድን እየጨመረ እየወፈረች እያማረባት ምናምን የምትሄደው ብዙ ጊዜ ከወር በኋላ ነው ወይ ከሳምንት ከአስራ አምስት ምናምን በኋላ ነው። ብዙ አረሶች ካያችሁ የመጀመሪያው ሰሞን አፒታይት ምንም ይዘጋል፣ ግን ከዛ በኋላ ደግሞ እየጨመረች እየፋፋች ምናምን የመጀመሪያም ነው ልጅ ደግሞ አለ ያስቸግራል። አሁን አሁን ደግሞ አዲስ ያመጣው ዋሪ ያለ ያይሽ ከሆነ አታስቀምጪ ልጅ ለምዷል እንዳት በላ የሆነ ምን ልበሉ ምን የምር ቤተሰብ በላይ ደሞ ያው አይ ሳምንትም ቢሆን የሳምንት አራስ በጣም ሲያወራ

ቡና ላይ እንኳን ጠልደኛ ያፈላ የጠጣ እንደናት ገለብጣ ቤት ናቸው። ከዛ አልተመቸሽም ነው ምንላት። አራስነት አልተመቸሽም፣ ስለዚህ እንውሰድሽ ነው ምንላት። እኛ ጋር እንከባከብሻለን። አንቺ እዚህ ሆነሽ ምንም አልተመችሽም። አባዬን ስትፈልጊ ማን ማለት ነው? ስትፈልጊ አንቺ ልጁ ከአንቺ ጋር ይሁን በቃ ብላም ብለን ጓብለን እንውጣለን። እንግዲህ ሩቴን ምን እንደምትል አባዬን ምን እንደምትል ማህበር ምን ሳይሆን ነገር አስበሻል። አራስ የዛን ወጣን፣ እኛ ጋር ትታረሳለች። ከእናት በላይ እኛን ከእናት ቤት ወስደን እንግዲህ እህት ጋር ትታረስ ማለት ነው። የመጀመሪያውን ጥያቄ ራሱ ስናነሳው በዚያ ግን እንትን እንዳትል ማሚ አስቀድማ እንዳትባሉ መቆጣጠሩ ነው። እንዴት ብደፍሩኝ ብላ እንግዲህ አንዳንድ ካለች

እንዴት ነው ምቾቷስ የተጠበቀ ነው ምን ያህል ያል እርግጠኛ ነሽ ማለት የተጠበቀ የተጠበቀ እኔማ እንዳቅሜ ጎንበስ ቀና እያልኩ ነው ጊዜ ለማረስ ምና ምን ይ አሁን የመጣ ነው እኛ ነገር አሰብ ስናያት ብዙ አድነችም፣ እየፈፋች ሰውነቷ የጨመረ ነገር ትንሽ አንድ ሳምንት እኛ ጋር ጋር ዋች ፈቅድል ፈቅድላችሁ ደኛ ስነስርዓት ከናቷ እናንተ መምጣችሁ ነው ወይስ አልተመቸኝም ብላችሁ አለች፣ እንደ እሷ ወይስ እኔ ከበደኝ አግዙኝ ብዬ ጥያቄ አቅርቢ አለው። ጥያቄ ቀርቦ ምናምን ሳይሆን እኛ ስናያት የተመቻታል መሰለንም። እናቷ ሥራ ይበዛብሻል ብለን ነው ስናይሽ ምንም ትምህርት ቤት እየሄደ ምንም ጊዜ አልተሰጠንሽም፣ ላንቺ እኛ ጋር ደግሞ ብትውይ ትንሽ እናሳርፍሻለን ብለን አስባለን። ሰውነቷም ስናየው ምንም ያው ከበፊቱ ምንም የጨመረ ነገር የለም መልኳ ብቻ ነው የቀለው እንጂ ሰውነቷ አልጨመረም። አንቺም ደግሞ ያው እየደከምሽም ስለምትውይ ድካም ስላለብሽ ያንንም በማሰብ አንቺንም ለማሳረፍ ሁለተኛ ደግሞ እሷን ትንሽ መልስ ብላ እንድትመጣ አንድ ሳምንት ያህል እንኳን ወስደን ብናግዝሽ እና ወይኔ ወይ ኢሜሉ ወይ ገኒ ጋር ከሶስት አንዳችን ጋር ሆና አንድ ሳምንት ደግሞ እኛ ደግሞ በተራችን ብናርሳት ትንሽ ለአንድ ሳምንት ያህል ራሱ ተንከባክበናት ሰውነቷም ጨመር ብሎ ብትመጣ የሚለውና እና አሁን እኛ እንትን ባይልና ልንወስዳት ነው። ብንወስዳትስ? ምን ወስዳት ነው እንጂ፣ በቃ መልቃት ልትወስዷት ወስናችሁ እና አግዛ አንቺ ጋር ቆየች። እኛ ጋር ደግሞ ምን ችግር አለ? አንድ ሳምንት ሄዳ እኛ ጋር ብትታረስ ምን ክፋት አለው? እሺ ገኒዬም እንወስዳት ነው፣ እዲየን ምን ወስዳት ነው። እስቲ በመቀጠል አንቺ ደግሞ ምን ልትይ ነው አንቺ፣ ሲመጣሽ እስቲ ለስማችሁ። አሁን ነገኒዬም ብለውሻል እነሱ እንዳሉት እንወስዳትና ትንሽ ሰውነቷም ስናይ ስናይ ያው ሰው ምን ይላል? እናቷ ቤት መታ እንደዚህ መስላ ወጣች እንዲባል አንፈልግም። ትንሽ ሰውነቷም ጨምሮ ሞላ ብላ ነው መውጣት ያለባት። አራስ እንግዲህ በባህላችን ወፈር ደንደን ስትል ይታርሳለች፣ ተስማምቷታል የሚባለው ስለዚህ፣ አንቺ ከፈለግሽ ልጁ ይቀመጥ እዚህ፣ ልጁ እዚህ መቀመጥ ይችላል። ግን እሷ ደግሞ ትንሽ ማረፍ አለባት። ዘጠኝ ወር በሙሉ ተሸከመች እንደገና አሁንም እያጠባች ነው። ጡጦ ይጥባ ልጁ፣ ጡጦ ይጥባ። አይ ልጅ እናትና ልጅ አይነጣጠለበት አይደለም እናትና ልጅ አይነጣጠለም። ሁለቱም አንድ ላይ ይሄዳሉ። ምክንያቱም ታዲያ ህፃን እዚህ እየመጣች እያጠባች ነገር ነው ይሄ ሳይሆን ሁለቱም አንድ ላይ ሄደው አንድ ሳምንት አክዘናት፣ እሷም ሰውነቷ መለስ ብሎ ትንሽ አምሮባት ብትመጣ ያ ነው ለምንታቂያለሽ? ረፍት እየሰጣት አይደለም ልጁ ራሱ በጣም ነው የሚጠባው። ብሎመጥባትመጥባትነውእንደዛ አይባልም እንደዛ ይባል። አሁን ለአንቺ መልስ ልስጥሽ። ለአንቺ መልስ ሰጥሻለሁ፣ ለአንቺ መልስ ሰጥሻለሁ፣ ለሶስታችሁም ጥያቄ ላመጣችሁት ሀሳብ እኔ መልስ እሰጥበታለሁ። ለማንኛውም ልጅ አጠገቤት ትሆንና ከልጄ ጋር ነው መልሳችሁንም የምመልስላችሁ። ስለዚህ ሩታዬ ትምጣ ው እን እሺ የምትል ይመስለኛል። ለምን ልጁ እንደ ጠዋትም ማታም እየጠባ በጣም አስቸገራት። እረፍት እኮ ማድረግ አለባት እሷም

ከራስ ወጣው እንዴ በቃ አይ ማውጣት ሳይሆን ስናይ ምንም የጨመርሽው ነገር የለም አብራም ስራ መስቶባታል ብዙ እንትን እያለች ፊትሽ ከመቅላት ውጪ ምንም ሰውነትሽ ደግሞ ረፍትም እያደረግሽ ስለዚህ ትንሽ እዛ ሄደሽ ብታርፊ እዛ ደግሞ ብናግዛት ማን እዛ ብትታረሽ ይሻላል። እሺ ለማገዙ እሷን ለማገዝ ሰዎቹ ከሆነ እዚህ መታችሁ አግዟት እንጂ ከእናተ ቤት አሁን እናንተ ተሽላችሁ እናንተ ጋር በጣ በጣም ነው እንዲያሰባችሁልኝ። አሁን ጥያቄ ነበረ። ጥያቄያቸው ለእያንዳንዱ መልሳለው ብዬ ተናግሬ ያለሁኝ አሁን አንቺ በምመልሰው ጥያቄያቸው ላይ አጠገቤ መሆን አለብሽ ብዬ ነው ጥሪ ያሳልፈት። ምን ጠይቀሽ ነው? አንደኛ የሚላትን ጥያቄ ልመልስ። ልጁ እዚ ሆኖ እሷን እንውሰዳት ለሚሉት ጥያቄ እኔ እናትና ልጅ ምለያይ ያደለውም። ልጁም አይወጣም፣ ልጄም አትወጣም። ከእሱ መጀመሪያ ልጄን ነው። ልጅ የሰጠችው እሷ ናት። ስለዚህ እኔ እዚህ ቁጭ ብላ ያቅሜን ያህል ቢደክመኝ እንደ ድካሜ በበረታ እንደ ብርታቴ ማረስ ያለብኝን ማድረግ ያለብኝን ማቅረብ ያለብኝን አቀርባለሁ። ገና ቀጥሎ ደግሞ እድግዬ ላለችው ነገር እናግዝሽ፣ ፊቷ ብቻኔ ቀላ ሰውነቱ አልጨመረም ላለችው ነገር ፊቷ እየቀላ ከሄደ በኋላ ሰውነቷን መጨመር የሚከለክለው ነገር የለም በአንዴ ደግሞ ፊኛ አደለች እኔ አለፋና አላወፍራት በሂደት ነው ቀስ በቀስ አሁን ደግሞ ሀፒታይት ራሱ አይከፈትም የራስ አፒታይት አይከፈትም ለቀረባችሁ ልኝ ነው ምሰጣችሁ ቆይ አደለም ቢሆንስ እኮ ሶስት ቀንም እንኳን የተመገበ ሰው እኮ ለውጥ ይኖሯል። እና ያለው ሰውነቷ ነው ፊቷ ከመቅላት ውጪ ሌላ ምንም ለውጥ ያየነው ነገር የለም። ሳምንት ድካምሽንም እኮ አላየነውም። ስለዛ እናግዝሽ ትንሽ ለውጥ ጨመር ብላትምጣምራች ነው። ግን እንደዚህ ስራ ሰው ፈቶ ቁጭ ብሎ እያወራ ቀልዳለ። እንደ እንደዚህ አይነት አልገባኝ ነገር ማለት ነው። እኔ አንደኛ ከልጅ ተለይቼ እናንተ ጋር መጥቼ ከዛ በኋላ እናንተ ጋር ታረሽ እንደ እውነቱ ካሰባችሁልን ማለት ነው ካሰባችሁልን በእርግጥ እያገዛችኋት ነው አሁንም አንቺም የሚያቅምሽን አጥሚት ምንም ቤት ውስጥ ምንም ምንም ትያለሽ እንደዛ ሆኖ መቀጠል ነው እንጂ ከእናት ቤት ተወስዶ ሰውስ ምን ይላል ሲሰማ እሺ የሰውንም ታዩ እንዴ እኔ ገና እኮ ቁስ ላይ አልደረቀም አይደል እንዴ እንዴት ባንድ ግዜ ወፍራለሁ አየሩን ቀየር ስታረጊት ነው ያለው ጥሩ ነው ይሄ አየሩ አይቀየርም እዚሁ ነው ያለሁት የትም ምንም የተለየ ሀገር አይደለም እኮ የምትወስዱኝ፣ እዚህ ነው ያላችሁት አይደለም? እሺ ከዜሮ አራት ዜሮ ሦስት አይደለ ያለው። ለቁም ነገር ቁም ነገር ነው ብላችሁ ካላችሁ ቤት እንርዳ እና እናግዝ ልታግዙኝ የሚገቡ እዚህ መታችሁ ነው እንጂ ከደከማችሁ መተው ይሻላል፣ ከደከማችሁ መተው ይሻላል። እናቴ ግን ደከመኛል አለችኝ። እሷማ እንዴት ትላለች እንዴ? ግን ደግሞ ለሷ ማሰብ አለብን። እኛም እኮ መታችሁ እዚህ ታግዟታላችሁ። ማሰብ ማሰብ እኮ የሚጀምረው ከዚህ ነው አይደል? መታችሁ ቤት ምን እንርዳሽ፣ ምን እናግዝሽ ይባላል እንጂ ከቤት እንውሰዳት እንዴ? እና እሷስ ምን ይሰማታል ብላችሁ አታስቡም? ለኔ እረፍት እኮ ታገኛለች ብለን ነው እኛም፣ እኮ እሷም እረፍት ታገኛለች። ሲጀመር አሁን የምትሉን ነገር ሁሉ እኔ ራይት አይደለም ምሰጣችሁ ክስ ነው የማደርግባችሁ። ለምጠይቅ መርዳት እኔን ማገዝ የፈለገ እንደ ደንቡ እኮ ቢሆን የመጀመሪያ ጊዜ ሲወለድ ጠማማምትሁን ወልጋዳም ትሁን ይኑራትም አይኑራትም እናት ፋሷ መድኃኒት ነው። ንገርሽ እህት አይደለችም እናት እኮ እናት ናት። ስለዚህ ትንፋሿም እኮ መልካም ነው። የደንቧን እስከምትጨርስ ከእናቷ ቤት የትም ንቅንቅ አትልም። ላሰባችሁልኝ ሀሳብ እግዚአብሔር ብድራቱ ይክፈላችሁ። ለጥያቄያችሁ ደግሞ መልስ የለኝም። ልጄን ጉያዬ አርሼ እስከ በቃ ድረስ ተቀምጣ ልጇን አጠንክሬ ሄዳለሁ ባለ ሰዓት እንጂ ወይ ፍንክች ወይ ንቅንቅ አደለም እኮ ማ አሁን ያልተረዳችሁት ነገር እናንተ፣ ሊመሽ ይችላል። ማታ ማታ ሲሆን አሁን ከዚህ ደግሞ እንደገና እዛ ከምንሄድ እዛ ኮ በመሸሳት

ከእናት በላይ ለልጁ ማንም ሊያስብ አይችልም። በቃ አንደኛ ነገር እሱ ነው። ሲቀጥል ደግሞ ገና በሳምንት ኮኔ ቁስሌ አልደረቅም እዛ ይደርቃል። ከቁስሌም ጋር ከህመሜም ጋር በብዙ ነገር እየታገልኩኝ እንደውም እግዚአብሔር ይመስገን እናቴ እጅ ስላለ ነው እንደ የጠነከርኩት። እኔ አሁን የሳምንት ቁስል ምናምን ተሸክሜ ምናምን መስላለ አልመስልም ስንትልበስለዚ ያለምንግራየመብያ ጊዜዋ ገና ነው። አንደኛ ቁስል ነው፣ ሁለተኛ ያን ሁሉ ፈተና አሳልፋ ልጅ ማቀፏ የእግዚአብሔርን ውለታ ከፍለንም ማንጨርሰው ያ የደከመ ሰውነት ወደ ቦታው እስከሚመለስ ብዙ ጊዜ ይፈጃል። ከዛ ውጪ ደግሞ እናቴ ምን አለ መሰለሽ፣ ከዚህ በፊት እኔ ብዙ ምግብ አልበላም። አሁን በአንድ ጊዜ ምግብ ያን ያህል ሲቀርብልኝ ቁልቱ ለመቀበልም ጨጓራ ይከብዳል። ብዙ ነገር አዳብት ለማድረግ ጊዜ ይፈጃል። እንዴ ከስንትና ስንት ወር ነው እኔ ምግብ በትክክል መብላት ካቆጌታመመች እያስመለሳት ስንት ጊዜ ጥቶቻል። እንደውም አሁን እግዚአብሔር ይመስገን ወደኋላ ተመለሽና በአንድ ጊዜ በልተሽ በአንድ ጊዜ ፍሪ ማለት ይሄ ከባድ ነው፣ አይመጣውም። እናንተ በቲ ቪት ነው ያሰባችሁት ይሄንን ነገር እኛ ግን እንደዚህ አይነት ሳፋጣኒ አይመቸኝም። ስለዚህ እኔ ስራ አለብኝ። ለጥያቄያችሁ እግዚአብሔር ይስጣችሁ። ስለዚህ ልጄ ከቤት አትወጣም፣ ከጉያዬም አትወጣም። ቀኗን ጊዜዋን ጨርሳ ደስ ባላት ሰዓት እኔ ነኝ የምሸኛት። ስላሰባችሁልኝ ስላደረጋችሁት ነገር ስራም ስለፈታችሁ እግዚአብሔር ስራ የፈታችሁበትን ሰዓት እግዚአብሔር ይሙላላችሁ ወደ ቤታችሁ መሄድ ትችላላችሁ ልቃቱ ነበዛ ሰራ ብድሩ ማይመለስ ልጅ አይወለድ

ገባ ብላ ገንፎ አላ ገነፋት። አስር ሺህ ባጥሚጡ መድበናት። እድግዬም ያው ስራ ላይ ስለምትል ፕራንክ አረጋችን፣ ጠብቁ

ገና በሳምንት እኮ ነው ቤተሰባችሁ ታደርጋለች። ወደዳችሁም ጠላችሁም ቤተሰብ እንግዲህ ያሰብነው ተሳክቶ ያው ብላለች ድሩን ማይመለስ ልጅ አይወለደ ባደግሞ ሰላም በላቸው እያለች ሰላም በላችሁ። ሰላም፣ ሰላም ውድ የሜሎ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና እድሜ ጨምርላችሁ ነው የምለው። እንግዲህ አሁን በደስታ ላይ ነው ያለው። ደስታ ነው። ቢዚ ነው የአራት ቤት በጣም ቢዚ ነው የሚኮነው። እኔ በጣም ደስ ብሎኛል። በፊት የሜልዬን ልጅ መውለድ የምስራች ነግሬያቸዋለሁ። እንዲሁም ደግሞ የሩት ታዬ ልጅ ለማሳቀፍ እግዚአብሔር እድሉን ይስጠኝ ብያለሁ። ዛሬ እግዚአብሔር ይመስገን እድሉን አግኝቻለሁ። ደስታው ደስታ ጨምሮልኛል። እወዳችኋለሁ። ያላችሁበት ደስታ የላካፍላችሁ ብዬ ነው ሰላም ነኝ።